ሀና ድንገት አሲርን ስተው በጣም ተደነግጣለች። ኖላዊን በተፈጠረው ነገር ሀንዬ መተሻለ እንደ ቢላት እንኳን ሰላምታ ቢዘይራት፣ ሀና ግን አይኗ ከአሲር አይን ነበረ። ኖላዊ የለፈለፈ ነው፣ ማንም ቼክ ያደረገ የለም። በስተ መጨረሻም አባዬ ብላ ብትነቃ እንኳን ምኑ ነሻል ሲላት መልስ የላትም ነበረ። ወይዘሮ ሜላት ባዩሽን ስትከታተላት ከቆየሽ በኋላ ምንም አይነት ፍንጭ ስላላገኘች በጣም ተናዳለች። ምናሴም የት ቆይተች ነው ብሎ ሲጠይቃት ባዪሽን ስትከታተል እንደነበረ ትነግረዋለች። በፍጹም አልተዋትም፣ በፍጹም እሷ የምትፈልገው አባታችሁን ነው ገንዘብ አይደለም ስትል በዚህ ሰዓት ያልገባው ልጅ ምናሴም እማዬ ቋባይ ምን ሊያደርግላት ብሎ ነበር የጠይቃት። በዚህም በብስጨት ልታጫውተው ብላ ትመልስለታለች። ድራማችን መለስ ስንል የኖላዊ ድራማ በክፍል መቶ በክፍል 112 ነው። በክፍል መቶ አስራ አንድ እንዳየነው እንግዲህ ሀና ከአባቷ ቤት በነፃነት ቁጭ ብላ ስልኳን እየጎረጎረች እናያለን ማለት ነው ሜላትን በጣም ጭርቋን ጥላት ስታት እናያታለን። የሜላትና የባዪሽ ሚስጥር በስተመጨረሻም እንደሚፈነዳም ወይዘሮ ሜሮን እጇ ገብታበታለች ማለት ነው ሰላም እንዴት ናችሁ ሁላችሁንም ሰላም እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጠው ሼር አድርጎ ፕሌስ ጋይዝ እንወዳችኋለን ድራማችን ሲጀማምር እንግዲህ ሀና ከጽዮን ፍቅረኛ ጋራ ግብ ግብ ገጥባ በነበረ በሰዓት ይቅርታ እንደጠየቃትና ከእዝራ ፍቅር እንድትርቅ ቢያስጠነቅቃትም ሀና ግን በፍጹም ወደኋላ ኋላ እንደማትልና ላመነችበት ጥግ ነገር እንደምትጓዝ ነግረዋለች። ቢሆንም ግን የተፈጠረው ነገር ይቀጥታ ሲጠይቃት ድንጋይ ተሸክሞ ሀና ከየት መጣላ ደንግጣ ስለነበረ ነገሩን በደንብ አላጤነችበትም ነበር። በስተመጨረሻ እንግዲህ ሀና ከእህቷ ጋር ከሰላም ጋር አንድ ምኝታ ክፍል ሆነው በሚያወርበት ሰዓት የክላሳችን ተማሪ እኮ ከእዝራ ነገረኝ። ድንጋት ሸክሞ እራሱ እየለመነ የነበረ ነገር ግን ምን እንደሆነው በፍጹም አልገባኝም። እራሱ ጤነኛም አይመስለኝም ትክክል አይደለም ሰላምዬ ብላ ነገሩን ለሰላም ስትነግራተኝ፣ ሰላም ደግሞ ጠርጣራና ጎበዝ ብልህም ስለሆነች አስቀድማ ነገሩን ማን እንዳደረገው ለራሷ ጽዮን ያደረገችው ጽዮን ነች አይደል ብላ በጽዮን ላይ በጣም ትናደድባታለች ዋጋዋን እንደምትሰጣትም ትፎክራለች። ሃናም ግራ በመጋባት ዝም ብላ ሌሊቷን ታሳልፋለች ማለት ነው። በስተ መጨረሻም ወደነ ኖላዊ ቤት ዘወር ስንል አቶ ኖላዊ ልጅ አሲር በሀና ምክንያት እየጠጣ በየመጠጥ ቤቱ በየጭሳጭሱ እየዞረ ስለጠፈው ከድካም በኋላ አሲርን ያገኘዋል ማለት ነው። አሲርን ተሸክሞ ወደ ቤት ከመጣ በኋላ አቶ ዘሪሁን ስልክ ይደውላልኝ። የተምቹ ነገርም ቤተሰቡን ብንትን ብለም፣ ግን ተምቹ የት እንዳለ ማንም አያውቅም። በዚህም ደግሞ በጣም እያሰበና እየተጨነቀ ያለው አሴር ነው ማለት ነው። አሴር እና ተምቹ ማለት እጅና ጓንት ናቸው። የአንድ ሳንቲም ሁለት ገጽታ ናቸው። ጓደኝነታቸው፣ ፍቅራቸው፣ ችግሮቻቸው ብዙ ነገር አሳልፈዋል። አሁን ላይ ግን ደግሞ አሴር ስለ ተምቹ ምንም የሚያውቀው ነገር የለም። ተምቹም ስለ አሴር በተደጋጋሚ ስልክ ቢደውልለት እንኳን አሲርም ያለበት ሁኔታ ከባድ ስለሆነ ስልክ አላነሳለችም። ታዲያ እንግዲህ ድራማው እዚህ ጋር የሚያጤናው ማለት ነው። አቶ ዘሪሁን ለተምቹ ስልክ በሚደውልበት ሰዓት እንግዲህ ተምቹ ስልክ እያነሳ አይደለም፣ ምክንያቱም ኦፍ ነው የተምቹ ስልክ ማለት ነው። በስተ መጨረሻም አማራጭ ሲያጫ ለአሲር ነበር ስልክ የደወለለት አሲርም ሲደወልለት ጥንብዝ ብሎ ሰክሮ ስለነበረ እንኳን ስልክ ፈሱን ራሱ አይሰማም ነበር። በሰዓቱ ኖላዊ ቀስቅሶ ስልኩን እየጠራ እንደሆነ ቢያስረዳውም ግን አቅም እንደሌለው ሲያውቅ በስተመጨረሻ ራሱ ሀንሰውኔ ማንሳት አልፈልግም ማንም ይሆን ብሎ ኖላዊ የፈለገው ሀና የደወለች መስሎ ነበር። ነገር ግን አቶ ዘሪሁን ሲሆን በጣም ይደነግጣል ማለት ነው። የተምዱ ስልክ እየሰራልኝ አይደለም። ምን ኖት ነው የሆነው? ነገር አለ እንዲ ሲሉ፣ በፍጹም ደህና ነው። ስልኩ ትንሽ ተበላሽታበታለች እና ነገር ግን አሲር ሲነጋ በኋላ ላይ ያገናኝሃል ብሎ ምላሽ ሰጥቶ ስልኩን ይዘጋዋል። ከዛ ኖላዊም ውሸታም ሆንኩኝ፣ አጭበርባሪ ሆንኩኝ፣ ከድሩ ጋር እየዋልኩ በቃኔ መዋሸው አደለ የት ያመጣው ታመል ነው ብሎ ለራሱ እየተመሳጨ እናየዋለን። እንደ አባትነት ሁለቱም ልጆቹን በጣም የሚወዳቸው ናቸው። በጣም ነው ለየት አድርጎ የሚወዳቸው ከሀና ባያስበልጣቸውም እንደ ሀና ግን እኩል ያያቸዋል ማለት ነው። ታዲያ ተምቹ የት እንዳለ ፈልገው ፈልገው ፈልገው ስላጡ ተስፋ ቆርጦ ነበረ። ምግብ እየበሉ እንግዲህ ተምቹ ስለማግኘት እያፈላለጉ ነበረ። ከዚህ በኋላ አሲር እና ተምቹ ለመፈለግ እንግዲህ ሼበውና አሲር ይወጣሉ ማለት ነው። ከድካማቸው በኋላ በስተመጨረሻ ምንም አይነት ፍንጭ ስላላገኙ ወደ ቤታቸው ደክማቸው ሲመለሱ ነበር። በዚህን ጊዜ ሀና ከኖላዊ ቤት ቁጭ ብላ ስልኳን እየጎረጎረች ነበረ። ከዛም እንግዲህ ሲመጡ ሀና ሆዬ ስልኳን እያያዘች ይመስለኛል ከዝራ ጋር እየተጧጧፈች ነው። መቼም ፍቅር አፍላን አደል እንቅልፍ አያስተኛ ምግብ አያስበላ ይባላለኝ። ለዚህ ምን የደረቀችው ማለት ነው። ነገር ግን ተምቹ ፍለጋ ከድካም በኋላ ሲመለሱ ሀናን እቤት ሆኖ የመጀመሪያ በር ከፋቸው አሴር ስለነበረ፣ አሴር በሩን ከፍቶ ሳይ ሀና ቁጭ ብላለች። ሀናም ስልኳን አምዘግዝጋ ትጥልና ቀና ብላታይ እና በዘው ደርቃ ትቀራለች ማለት ነው። ከዛ እንግዲህ ኖላዊ ሀንዬ መተሻል እንደ ሰላም በይን እንጂ ብሎ ፈቃድ ራሱ እየጠየቀችን ስትርበተበት እናያታለ። ለምን ደረገጠች? ስለ አሴር ተጨንቃ ወይስ ደግሞ አባትየው እውነቱን ሰማ ብላ ስለደነገጠች ነው? ምክንያቱም ለምን ነው ግን ሁለቱም ሚስጥራቸው መደበቅ የፈለጉት ለምን አሲር ለኖላዊ ሀናን እንደሚወዳት እንደሚንከባከባትና እንደሚያፈቅራት ለምን አልነገረውም ነገር ግን ሀናም አሲር ይንገርህ አሲርም ሀና ትንገር ተባብለው ሁለቱም እንግዲህ ጭንቀት ላይ እየጣሉት ኖላዊ ነው ማለት ነው ኖላዊ ግን ምንም ሀና ጥፋተኛ ብትሆንም በአሁኑ ሰዓት እንኳን አውቋል ጥፋተኛ እንደሆነች ግን ይቅርታ እንድትጠይቅ አላደረግም። የበለጠ እንዲሁም አሲርን ነበረ ሂድና ይቅርታ ጠይቃት፣ በጣም አዝናና ከፍቷት ና ያለችው እሷውን የደስታ ጊዜዋን ታጣጥም አዲስ ቤተሰቦቿን አግኝታ እንኳን ሰላም እየሆነች አይደለም እያለ ለ16 ዓመት የታፈነው ቤተሰቧን ስላገኘች ደስታዋ ላይ ማንም እንቅፋት እንዲሆንባት ስላልፈለገ እንግዲህ ይቅርታ እንዲጠይቃት ሂዶ ነበር። በዚህ ሰዓት ነበር የልብ ስብራቱን ይዞት የመጣው አሲርም ማለት ነው። የው ሃና በሰዓቱ እዝራም ስልክ ደውሉላት ነበረ። አሲርም ከትምህርት ቤት ምላሽ አብረው እንደሚሄዱ እንደሚፈልጋትም ደውሉላት ነበረ። ግን ቀዳሚው መጀመሪያም ቀጠሮ ያሳዘ እዝራ ነበረ ው ግን በተመሳሳይ ስለሆነ በምርጫዋ እንግዲህ ሀና ወደ እዝራ ሂዳልሽ ማለት ነው። በዚህ ምክንያት እንግዲህ አሲር እኔ እንደ ሰው ስላልተቆጠርኩኝ፣ ከኔ የተሻለ ሰው ስላገኘች እኔ ሰው ስላልሆንኩኝ ነው ትናንትና በመጣው ሰው እኔን የቀየረች ብሎ በጣም ይናደዳለኝ። እሷ ማፍቀር እንደምትችል ሌላ ሰው ፍቅረኛ መያዝ እንደምትችል አሲር በደንብ ተረድቷል። ግን እንደ ምርጫ ግን ቀድማ ወደ እኔ ለምን አልመጣችም? እኔ ሰው አይደለሁም፣ እኔ ማንም አይፈልገኝም ብሎ ስላሰበ ጭንቅላቱ በጣም እንትን ብሏል፣ ማለሽን ተጎድቷል። በዚህ ምክንያት እንግዲህ ሀና ወደ እዝራ ሂዳ ፍቅሩን ስትቀበል ተመልሳ እወድሃለሁ ስትለው ከምንም በላይ አሴር ሁሉን ነገር ሰምቷለኝ በስተ መጨረሻም የእሱን ጉዳይ ከጨረሰች በኋላ ወደ አሲር ሁለተኛ ምርጫ አድርጋ ስትመጣ በዚህ ሰዓት ነበር አሲር ነገሩን ሁሉ ሲያቅ ሀና እየተናደደችው ማለት ነው። ከዛ እንግዲህ ሀና ጭንቅላቷ የመጣላት የአሲር መዘግየት ነው ወይስ ደግሞ የኔ ቀድሞ ለፈጥኜ ወደ ውሳኔ መግባቴ ነው ብላ ትጸጽታለች ማለት ነው። በስተመጨረሻም እንግዲህ ሀና ያው ምናሴን ነገሩን ሁሉ አብራርታ ስትነግረው በስሜትሽ እንጂ በይሉኝታ አትጓዥ። ፍቅር ማለት ያው ጥቅም አይደለም፣ በውለታ የሚታስር አይደለም። ፍቅር የህይወትሽ የመጀመሪያሽ ምርጫሽ ነው እና ስሜትሽን አዳምጭ። የሚጠቅምሽን በውለታ ፍቅርን ልታስሉ አትችም ሲላት እንግዲህ እያስረዳት እናያለን። ወንድም መከታ ማለት ይህኔ ነው። እያንዳንዱ ሰው ወንድም ግዲ በጥፊ የማታለኝ እሱ ደግሞ የፍቅር አማካሪ ሆኗል። ሳያፈቅር ስለ ፍቅር በደንብ ጥልቅ ቀርጎ ያወቀ። አንዳንዴ ሚስጥሮቻችን ወይም ደግሞ ችግሮቻችን ለሰው ስናጋራ ቅለል ይላል እና አሪፍ መፍትሄ አግኝታለች እያስባለኝ ማለት ነው። የምወዳቸው የማከብራቸው፣ ወደ ሜላት ዘወር ስንል እንግዲህ ሜላት እና ባዩሽ ፍጠጥ ተፋጠጥ ገጥመዋል ማለት ነው። ባዩሽም ጠንካራ ናትኝ። የምር እጅ የማትሰጥ እየተሸነፈች እንኳን ጠንክራ ወደፊት የምትጓዝ ሜላት፣ ደግሞ የቻለችውን ሁሉ አድርጋለች። በልጆቿ እና ግን በባሏ ስለማትደራደር አሁን የመጨረሻ ውሳኔ እየወሰነች ያለ ይመስላለኝ። በዛሬው ክፍላችን እንግዲህ ባዩሽና ሜላት ተፋጠው መሳሪያ እንደተደቀነባት እናያለን ማለት ነው። ግን ባዩሽ በፍጹም የፈራችም አትመስልም። እንኳን የፈራች ጭራሽም የደነገጠች አትመስልም። የሜላት መጨረሻ ምን ይሆን? ባዩሽን ጥቃት ላይ ታደርጋት ይሆን? ወይስ ደግሞ ከጀርባ መጥተው ፖሊሶች እየተከታተሏቸውም ስለሆነ ሁለቱንም ትያዝ ይሆን የሚለው ይሄ አጓጊ ድራማ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ፣ እንወዳችኋለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸርቆዩልን